ሰላም ቤተሰብ፣ እንዴት ሰነበታችሁ? ከቀረማችሁ ነው። ሰላም አላህ ሰላም ምስገን። ዛሬ ማሳያችሁ የምትገኙት መሽኩር ነው። ሩዝ በሩዝ ነው የሚሰራው እና የሚያስፈልገው ካሮት ሽንኩርት ሽንኩርት ሽንኩርት አርኪ ነው የሚሰራው። እንደ አሰራሩ እናያለን። ይህን ቪዲዮ ላይክ ሼር ሰብስክራይብ በማድረግ ይጀምሩ። እዚህ ጋር ዶሮ እንደዚህ ያዘጋጅ ያለ ዝርዝር ያለው ምንምቆረለው ማለት ነው ቆራረጠው አለው ይቆራረጣል። ልክ የሀበሻ ዶሮ ወጥ እንደምንሰራው ነው የምንመለከተው። አጥበን አዘጋጅተን እንገናኝ። የተፈላ ነው እና ምን እናደርግበታለን? በደንብ ከላው ላይ እንትን ይወጣል። ይህን መውጣት ያለበት የቀረ ነገር ካለ ይወጣል እና ጨውን እንጨምርበታለን

ደግሞ በዝንጅብል ሻሎ ቀባቶ ባለሙን አወጣዋለሁ። አሁን ላውጣው ነው። በዚህ መልኩ ካሮቴንም ጠብሼ ጨርሻለሁ። ይህን የጨረስኩኝ አሁን ላውጣውና ሽንኩርቴን ይኸው እዚህ ጋር እየጠበስኩት ነው። እዚህ ዶሮ ወይም ያው እየተንተከተከች እየበሰለችልኝ ነው። ይኸውና ውዶቼ ዶሮይ ተንጠትኮ እንዲሰፈፉን እያነሳው ከላው ላይ እንደዚህ በዚህ ያው እስከሚበስል እየጠበቁት ነው። ጎረን ፍርድ ምናምን ቃሮ ፍርድ እና ሽንኩርት ነው። በዚህ መልኩ ያለ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ና የሾርባ ቅጠል የሚቀረው

ሰዎች እንደዚህ ጥዱስት ያለ ነገር ነው የሚወዱት። ደግሞ በጣም ነው የሚጣፍጠው። ባይገርማችሁ አውቀን ነው እኛ እንደዚህ የምንጠብሰው የምናቀላው ማለት ነው። ም ዶሮዌን አውጥቶ በዚህ መልኩ ሲ እንደዚህ

ለብሶ ሲያልፍ በጡንቻውን ጠርሳለው ማለት ነው። ተከታተሉ ቤተሰቦች፣ የትም እንዳትሄዱ። መጨረሻ እስከ መጨረሻው ተከታታሉ ነው። ሴቶች እንዴት እንደሚያምር ገና መታይታችን፣ እስከ መጨረሻ ተከታተሉት። የጠበስኩትን ካሮት በድንጋይ እና ከሮሚኬን ጨምራለሁ። እነቱ ቶቼ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ቶቼ አበረታቱኝ፣ አዲስ ነኝ። በሰፊው ሀገራችን ገብተን እንድንሰራ በረታቱን። ይወድቃል፣ አስቸጋሪ ስንቴ፣ አያችሁት እንደዚህ ያዘጋጁት አሉ። አሁን እሳቱን ቀንሼ፣ እሳቱን በጣም ትቀንሱታላችሁ። እሳት በቃ በዜሮ ነው የምታረጉት። እሳት አይፈልግም። ከሩዙን በኋላ ሩዙ ራሱ ሲገባ እሳት በዜሮ ነው የምታረጉት። ትንሽ ጨው አረግበታለሁ ውሃው ላይ ስላረኩ ትንሽ ጨው ለድንቹና ለእንትኑ ለካሮቹ ምናምን ትንሽ ጨው አይወዳ ሩዚ ሆና በዚህ እንትን እያለ ነው። አሁን እኛ ያዘጋጀው ግባት ላይ ዘቢ በጠባ እንዴት

እና ወደ መጨረሻው እየደረስን ነው አሁን

ሰማዩ ሩዛችን በዚህ መልኩ ደርሷል። አሁን አንደኛ እኔ ወደ ፊልሙስ አደረገዋለሁ እየተቀነሰ ስለሆነ ነው የሚበሉት። አውጥቼ ደግሞ ላሳያችሁ።